ሰላም የቻናላችን ቤተሰቦች! በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉ ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬ ትምህርታችን ወይም በዛሬ ቪዲዮዋችን ደግሞ የማሳያችሁ የአማርኛ ባለሶስት ፊደላት ቃላት ምስረታ ይሆናል። እንግዲህ እነዚህን እያነበብነን የምንለማመድ ይሆናል። መጀመሪያ የአማርኛ ፊደል እናንብባቸው። ቃላት ስትመሰርቱ እንዴት እንደምታነቡ የማሳያቸው ይሆናል። አብራቸው የቆዩ ለቻናሉ አዲስ ገብ ከሆናቸው ሰብስክራይብ እያደረጋቸው ቤተሰብ እንድትሆኑ ላለው። እንግዲህ ወደ ትምህርታችን ወደ መጀመሪያው ስንሄድ፣ እች ማነች በ፣ ከዛ እች ለ፣ እች ጠ፣ አንድ ላይ በለጠ በለጠ፣ ይላል፣ በለጠ ከዛ እች ማነች ል ይችኛዋ ቁ ይች ል አንድ ላይ ልዑል ልዑል። ከዛ እች ማነች ሀ ይችኛዋ ሊ ይች ማ አንድ ላይ ሀሊማ ሀሊማ ሀሊማ። በመቀጠል እች ማናት መ ይች ረ ይች ቀ አንድ ላይ መረቀ መረቀ መረቀ እሺ በመቀጠል ይች ማናት ደ እች ገ እች መ አንድ ላይ ደገመ ደገመ። እሺ ከዛ እች ማናት ዘ ይች ለ እች ለ አንድ ላይ ዘለለ ዘለለ። እሺ እችኛው ማናት ብ እች ሩ እች ክ አንድ ላይ ብሩክ ብሩክ ብሩክ። እችኛው ማናት ራ ዳ እቼት አንድ ላይ ረዳት ረዳት። እሺ በመቀጠል ገ እቺኛ መ እቺ ቹ አንድ ላይ ገመቹ ገመቹ ገመቹ። እሺ እቺኛ ማናት ከ እቺ ፋ እቺ ለ አንድ ላይ ከፋለ ከዛ ይችኛው ጋ ይች ብ ይች ሩ አንድ ላይ ገብሩ ገብሩ። በመቀጠል ይች ማነች ሰ ይች ብ ይች ለ አንድ ላይ ሰብ ለ ሰብ ለ ሰብ ለ እሺ። ከዛ ይች ማነች ታ ይች ራ ይች ት አንድ ላይ ታራት ታራት እሺ በመቀጠል ይች ማነት ፖ ይቺ ስ ይችኛ ታ አንድ ላይ ሲያንበቡት ምን ይላል? ፖ ስ ታ ፖስታ። እሺ በመቀጠል ይች ማነት ጀ ከዛ ይችኛ መ ይች ረ አንድ ላይ ጀ መ ረ ጀመረ ይሆናል ማለት ነው። እሺ በመቀጠል ይቺ ማን ናት ቀ ከዛ ይቺ ለ ይቺ ጠ አንድ ላይ ቀ ለ ጠ ቀለጠ ይሆናል ቀለጠ እሺ ይችኛው ማናት ደ ይቺ ስ ይቺ ታ አንድ ላይ ደስ ታ ደስታ ይሆናል ደስታ እሺ በመቀጠል ይች ማናት መ ይች ረ ይች ጃ አንድ ላይ መረጃ መረጃ። ከዛች ማናት? ፈ ከዛች ተ ይች ና አንድ ላይ ተ ና ፈተና፣ ፈተና። እሺ ይችኛ ማናት? ፍ ይች ቅ ይች ር አንድ ላይ ፍቅር። እሺ እሺ፣ በመቀጠል እች ማናት ጻ ናት እቺ ባ እቺ ይ አንድ ላይ ጻባይ ጻባይ እ በመቀጠል ይች ማናት ሀ ከዛ እቺ ረ እቺ ገ አንድ ላይ ሀረገ ሀረገ እሺ፣ በመቀጠል እቺ ማናት ረ ከዛ እቺ ብ እቺ ቃ አንድ ላይ ረብቃ ረባ እሺ ከዛ እቺ ማናት? አ ከዛ እቺ ብ ይች ዱ አንድ ላይ አብዱ አብዱ አብዱ። እሺ እቺ ማናት? ሁናት ይችኛዋ ለ ይች ት አንድ ላይ ሁ ለ ት ሁለት ሁለት። እሺ እቺ ማናት? ከ ከዛ እቺ ራ እቺ ማ አንድ ላይ ፈረመ። ከረመ። ይቺ ማን ናት? ፈ ከዛ ይቺ ለ ይቺ ቀ አንድ ላይ ፈ ለ ቀ ፈለቀ። ፈለቀ። እሺ በመቀጠል ይቺ ማን ነች? ንና ከዛ ይቺ ስ ይቺ ር አንድ ላይ ን ስ ር ንስር። ንስር። እሺ እነሱ ሪላ በዚህ አይነት መንገድ የአማርኛ ቃላትን ማንበብ በቀላሉ ትችላላችሁ። መጀመሪያ ፊደሎቹን እያንዳንዳቸውን መጥራት ከዛ በመቀጠል ደግሞ አየይዞ አንድ ላይ መጥራት ወይም ማንበብ ነው። በዚህ መንገድ ትንትን ከተከታተላችሁ በአጭር ጊዜ ብቁ መሆን ትችላላችሁ። ከዛ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በየትኛውም ሶሻል ሚዲያ አማራጭ አናግሩን። እንዲሁም ደግሞ ሕጻናትን ልጆችን ማስተማር የምትፈልጉ ወላጆች፣ እንዲሁም በተመሳሳይ ታች ላይ ባስቀመጥ ነው ስልክ አናግሩን። ልጆቹ አማርኛ ማንበብ መጽሐፍ በአጭር ጊዜ እንዲችሉ እናደርጋቸዋለን። እንዲሁም ደግሞ ከዚህ በተጨማሪ ሌሎችን ቋንቋዎችንም አማርኛ፣ እንግሊዝኛ፣ ሌሎችን መማር የሚፈልጉ ካሉ አናግሩን። በአጭር ጊዜ እንዲያውቁ እናደርጋቸዋለን። ለዛሬ የነበረን ትምህርታችን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።